አንገትን ደፍተህ ነው የምትወጣው። መሬት ላይም በጦርነት አንገትን አንገት ደፍተህ ትወጣለህ። ኢትዮጵያዊ ያሸንፋል። ኢትዮጵያዊነት ሁሉም ነው። ትግሬም፣ ኦሮሞም አማራም እዛ ውስጥ ተጋሩ አሉ። ለጃኒ የሰጡ ንጹህ ትግራውያኖችም አሉ። አይታችኋል። ትጠላለህ። ሂዊ ወንድምሽ ንጉሥ እዮዳብ ረበስ መዓም ረበስ መዓም ንጉሥ እዮዳብ ይችላል። ንጉሥ እየወዳብ ይችላል ንጉሥ እየወዳብ ይችላል። ጃኒን አምጥቼ ቤት አይዞሽ ከጎንሽ ነን ለጆክር ለምናምን ሁሉንም ሰብሰብ በሉ ሰብሰብ በሉ። ይህ በትልቅ የአማራን ሕዝብ አንገት ለማስደፋት የሰራው ይሄ አሞራው የሚባል የሰራው ሀጠት የሰራው ወንጀል የሰራው ነገር ዴይዚን የአማራ እናትን በዛ ደረጃ ሊያዋርዱ ሲያደርጉ እኛ ቁመን ለጌም ገንዘብ ለመብላት አማራን አትወደውም አንፈልግም። በቃል እኛ የትግራይ ህዝብ እንወዳለን። ከትግራይ ህዝብ ጋር ችግር የለብንም። ቲዲኤፍ የምትለው ቲፒኤልኤፍ የምትለው ተፍተነዋል ተፍተነዋል። ከዚህ በላይ የለም። በሁሉም ቦታ በሄዳችሁ ብትዋረዳላችሁ፣ ወደ ኢትዮጵያዊነታችሁ ተመለሱ። ከምር ነው የምላችሁ። ወደ ኢትዮጵያዊነታችሁ ተመለሱ። እንዲህ ጋይስ የሰራው ነገር ታስታውሳላችሁ። ታፕታፕ ኮፒ ሊንክ ሁላችሁ ታፕታፕ ኮፒ ሊንክ ወላ ላዝ እግዚአብሔር ነው የምላችሁ። አይተናል ቤታየው፣ አይቸሻለሁ እሱ ቤት ገብተች ግብስ ሰጭ ይጀሻለሁ አይቸሻለሁ። አይሶ ዩ ቤታየው ኢትዮጵያዊ እንዳልሆነች፣ ለጃኒ አንድ ነገር አላወረደችም። ለኩማን ያወረደችው ጃኒ፣ ኢትዮጵያዊ ምርጥ ምርጥ ኢትዮጵያዊ ምርጥ ኦርቶዶክስ ጃኒ፣ ምርጥ ኦርቶዶክስ ምርጥ ኢትዮጵያዊ ምርጥ ኦርቶዶክስ ምርጥ ኢትዮጵያዊ፣ ብሔርን የማትነጋ ሃይማኖትን የማትነጋ አይተንሻል። ቤታየው አንድ ነገር አላወረድሽም። አይተንሻል አይተንሻል ቤታየው፣ አይተንሻል። ለማንም ለማን እንደምታወርጅ አይተናል። ለማን እንደምትሰጪ አይተናል። እዛ የመጡ ኦሮሞ፣ ትግሬ፣ አማራ፣ ኤርትራዊ እንዳሉ ጃኒ ዛሬ አንግ ሰውሻል። ንጉስ ንግስት ነሽ ንጉስ አደለ ንግስት ንግሥት ነሽ። ቢካዝ በኢትዮጵያዊነትሽ ድራማ አልሰራሽ፣ ፕሮፓጋንዳ አልሰራሽ፣ ምን አልሰራሽ። እነ ቤታዮ ጌም ሲጫወቱ ድራማ ሰርተው እነ አሞራ ጌም ሲጫወቱ ድራማ ሰርተው ቤት ታዮ ግራማ ሰርታ ጎንደር ጎንደር ብላ ጎንደር ጎንደር ብላ ጎንደርና ጎጃምን አባልታ አፋጅታ። ይህ አሞራውስ ቲፒለፍ ቲፒለፍ ብሎ አማራን ዋሽቻለ ታፕታፕና ኮፒኒክ ታፕታ ሁላችሁም። እኔ እውነቱን ነው የምናገረው። እኔ እንደማንም አላሽቀብጥም። ዛሬ የመጨረሻ ቀኑ፣ ነገ ከእነንትና ጋር በጉሩፕ ስለምሰራ ማለት ነው። ቤታዮ ለማን ነው የሰጠችው? አንበስ ያወረደችው ለኩማ፣ አማራን በዛ ደረጃ ላዋረደ ጃኒ ምን አረገች? ጃኒ አንድ አማራንም ኦሮሞንም ትግሬንም አንድ ነገር የሚያዋርድ ነገር ሰርታ አታውቅም። እዚህ ጋር ማየት አለባቸው። ኔክስት ታይም ጌም ለመጫወት ብሎ አጀንዳ ሲያመጡ ከአሁን በኋላ ምንም አጀንዳ እንዳትቀበሉ፣ አጀንዳ እንዳትቀበሉ። ጌም ደስ ይላል፣ ሁነን ለመናገር በጣም ደስ ይላል። እኔ ራሱ ሳላስበው ማለት ነው፣ እውነቴን ነው። በፌክ አካውንቴ እለቃለሁ ደንግጬ፣ ምክንያቱም ሞራል ይሰብራል። ሁለተኛ ካሁን በኋላ እዚህ ሶሻል ሚዲያ ላይ ጌም ለመጫወት ኤኒ አጀንዳ ሲያመጡ እንዳትሰሙ። ጃኒ አንድ አጀንዳ አላመጣችም። ሁልሽም ታፕታፕና ኮፒሊንክ አድርጉ። ሁልሽም አን ሁላችሁም ታፕታፕና ኮፒሊንክ አድርጉ። እኔ እውነትን የምናገረው ወደዳችሁም ጠላችሁም እውነትን የምናገረው እኔ የቀጠሮ ጌም ተጫወች አላቅም። ጌመር አይደለሁም። ጃኒ ብትጫወት ያምርባታል። ለምን አንዲት የህዝብን የሚጎዳ ነገር አጀንዳ ይዛልመጣችም አልመጣችም። ተዋረድከ አሞራ የምትባል አሞራ ይብላ አሞራ ይብላ ዛሬ ኤሬሽሳህን በአደባባይ ወጣ አሞራ በላ አለቀስክ አንተ ክፉ ክፋት ከአባቶች የተማርከውን ክፋት በዛ ደረጃ ለመከፋፈል በዛ ደረጃ ሕፃን ያን ሁሉ አድርገ ተዋል የትሄዱ የትሄዱ የንተ እንደዛ የትሄደ ኤድመንድ የትሄደ ሎዛ የትሄደች እ የላችሁማ ከምናባህና ስግብግብ ስግብግብ ኢትዮጵያዊ ግን እንዲህ ነው የት የት ሎዛ የታለች ሎዛ አንቺ ሞዛዛ ሎዛ አንቺ ፍዛዛ ሎዛ የታባሻለሽ እና ፍርሳለን ካሁን በኋላ ጃኔ ግን ጀግና ናት ጌታ ምስክር ነው ጀግና እንዲ ነው አንገት እንደፋለን ስትሉ እንዲ ነው እንዲ ነው ናናናናናናና ዘመድዬ ዘመድዬ የሚለው ምን ተፈጥሮ ነው እንዴ ጆከር ስማ ጃኒ ምንም አጀንዳ ሳትከፍት ነው ያ እሱ ግን የከፈተውን አጀንዳ አይታ ያመጣውን አጀንዳ ያ ሁሉ ህዝብ ተቀጥቀጡ ያ ሁሉ ህዝብ ያ ሁሉ አማራን ያ ሁሉ ል የአማራ ጃ በዛ ከፍቷል። አንተ መዝር እሱን ተረግጣለህ። እኔ ደግሞ ጃፒ እየረገጠኝ ነው። በዛ ጃፒ አንተ እየረገጠ ነው እኔ ተጠራጠረዋለሁ ጃፒን። እኮ ግን በነገራችን ላይ ታብታብ ማስደረግ ደግሞ የገመር ህግ ነው። ሲልኩኝ ህጉን አደረስኩኝ። አጀንዳ ፖለቲካ ሰጠ። ሰውን አባልተን የምትጫወተው አይሆንም።